ሄልሚላታ እንግዲህ ሊደበድቧት ሊገሏት እየፈለጉ ነው። ሊገሉኝ ነው ሊደበድቡኝ ነው ብላ አብሬሽ ጋር መጥታ ተደብቃለች ማለት ነው። ማን ነው ገዳይስ? ማን ነው የሚያባረራት የሚከታተላትስ? ማነው? ቴክስትስ የሚጽፍላት ማን ነው? በሚቀጥለው ቪዲዮውን ደግሞ ማለት ነው። እሷ ማለት ነው በጣም አብዝታው ነበረ ማለት ነው። በፊት ቪዲዮን አይታችኋል ማለት ነው። እነሱም ራሱ በጣም ተናዶባት ነበረ ማለት ነው። በፊት አንድ ቀን ለቅቄው ነበረ ማለት ነው። በጣም ተናዶባት ነበረ እና በሱም ይሆናል እንግዲህ ብዙ ሰው የተከታተላት ነው አሉ። አንቺ መላስሽን ደግሞ መላስሽ እንደ ራስሽ ነው ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ሰላም ሰላም፣ ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ ሰው ናችሁ፣ ሼር፣ ቤተሰብ፣ ላይክ። ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ነገር እንግዲህ ዛሬ ይዤላችሁ የመጣሁት ሄልሚላና እንግዲህ ፋሚሊ እና እንግዲህ እነሱ እነሱ መጥተው ተጣሉ እኮ እስ እንደሱ እንዳለ ተጣሉ። ይህስኝ እንኳንም ተጣላችሁ፣ እንኳንም ተጣላችሁ። ይህ ስልሳ ስድስቶች ማለት ነው። በሰው ላይ የምትጫወቱት በሩት ላይ የምትጫወቱባት የነበራችሁ አሁን አወጣችሁ ማለት ነው። ጎዳችሁ ወጣ ማለት ነው። የሚከተሉች ሌላ ነገር አይደለም። እኔ ያውቅ ያለሁ የሚከተሉሽ ተሳድበሽም አይደለም ተማርተሽም አይደለም የሆነ ነገር አርግተሽም አይደለም። በሩታ ላይ ስለ መጣሽባት ነው ከሩታ ላይ ስለመጣሽባት በሷ አቀልደለም ብሎ እነሱ እሱ ላይ ነው ሊገሉሽና ገና አሁንም ካለ እንግዲህ ነግሮሻል። ልክ ልክሽን ማለት ነው እንግዲህ ፈረንጁ አሁን የሚከተላት አንዱ ፈረንጁ አንዱ ቢኒያም ነው ሊገሏት የሚፈልጉት የተከታተሏት ማለት ነው። እዛም ቀን እንደዚህ ቪዲዮ በሰራ ነው ቪዲዮን በሰሩት ቪዲዮን ብዙዎቻቸው ተቆጥቶበት ነበረ። ቤት ውስጥ ገብታ ቁጭ ባለችበት እንግዲህ ሩታ የመጣች ቀን አይቶ ሁላቸውን በጣም ነብረ የተናደዱት። ሄድ እናገኝሽ ነበረ ያሉት ያሉት ነገር አልቀረም ማለት ነው። እንግዲህ አሁን ሁሉም ቴክስት የጻፉ ምን እያሉ እንገልሻለን ብሎ እየዛቱብኝ ነው ብላ መጥታ አብርሽ ነገረችው። አብርሽ እንግዲህ አብርሽ ጋር ደውላለት ነበረ አብርሽ እየጠበቀ ነበረ። እንደዚህ ብላ ስደውልለት ደነገጠ። እኔ እኔ ጋ አላት፣ እኔ ጋ ነው ያላት ውሽማዬ ማለት ነው። እኔ እኔ ጋ አላት ትታመጣች ምን ነሽ ነው ስላት፣ እኔ እንጃ ዝም ብሎ ንገልሻለን ተቤት አትወጭም ብሎ በትክስት የጻፉልኝ፣ ምን ያሉኝ ኬት እናገኝሽ እያሉኝ፣ በጣም አስቸግሮኛል አስጨንቆኛል። አሁንም የተከተሉኝ ነበረ። ወይኔ አብርሽ በእናት ደብቀኝ እንዲሁን ያለች መጣ አብሮሽ እግር ላይ አብረሽ እንትኑ ላይ መጥተው ሽቅ፣ ጉድ እኮ ነው። አብርሽ ደግሞ እሱም ደግሞ ደነገጠ። ለምንድን ነው የሚገሉሽ? ምን አድርገሻቸው? ምንም አላረኳቸውም። ምንም ነገር የሰራው ነገር የለም። እነሱ ግን ሊገሉኝ ፈለጉ ነው ብዙ ሰው እየጻፈ እያስፈራሩኝ ነው ብለው እንግዲህ፣ እነሱም የአብርሽ ጓደኛ የራሷን ጓደኛ ናቸው፣ አብሮ የሚሰሩ የነበሩ ሰው ናቸው ማለት ነው። መልሰው ጊዜ ተገለበጠባቸው። እንዲ እሰይ እሰይ እሰይ፣ ይግዳሉሽ፣ ይበሉሽ ይበሉሽ በገዛ እጅሽ አንቺ፣ ሴት በሌለበት በወንድ ብቻ መካከል ምን አስገባሽ አንቺ? ቆይ ሴት ልጅ ነሽ፣ ብቻሽ ነሽ፣ ማንም የለም። ሩታ ወደ ቤተሰቦች ጋር እናት ያለችው፣ አንቺ ምን ቆርጦሽ ነው በወንዶች ውስጥ መሀል ላይ ቁጭ የምትዩ ፈልገሽ አይደለም? ይሄ ነው መጨረሻው። ይሄ ነው እኔ ስልሽ ስልሽ ስልሽ ስልሽ አሰሚኝ ማለት ነው። ይሄ ዛሬ ዋጋሽን አገኘሽው። ደግሞ ቀበቶ ፈቶ እንደድሮ ሰው ማለት ነው በቀበቶ ቀበቶ ጠቅልሎ ፈረንጁ ማለት ነው። እናንተ ፈረንጁ፣ እኔ እኮ የሚናገር አይመስለኝም ነበረ። ለካ አንተም አደገኛ ነህ። አደጋ አለው አለ ሰው እንትና ማን ነው እውነት አደገኛ ነህ። ቀበቶ ፈታ እኮ በገርብ በቀበቶ እንደ ድሮ ሰው ሊገርፋት ማለት ነው። ጎበዝ ጎበዝ፣ ሰውነ እውነት ዛሬ ሰርተሃል ማለት ነው። ሰርተሃል፣ አደነቅኩ በጣም ጎበዛሃል ማለት ነው እንዲህ። እንደው እንዴት እንደሆነ ብታይ በዚህ ነው ምገጭ ሻላት። እኮ በቴስታ ነው ምልሽ ምገጭ ሻላት አብርሻለውና፣ አንተ ስትኖር ምንም ነገር አትናገርም። ጸባይነኛ ትመስላለች፣ ዝም ትላለች። አንተ በሌለህበት ግን የምትለውና የምትናገረው ነገር ግን አንተ አታውቅም። በጣም ነው የምትናገረው እናንተ ደግሞ ከሴት ልጅ ጋር ምን ያደባድባችኋል? ከሴት ልጅ ጋር እንዲህ ምን ያደርጋችኋል ብሎ አብርሃም ደግሞ የተናገረ ነው። አብርሃም ድሮም ጀምሮ እንኳን የእናንተ ሊከራከርላችሁ የእሩታ እንኳን የተከራከረላት ነበረ። እንኳን የእሩታ እንኳን እሩታ ጥሩ አልነገር አረግሽ ጥሩ ነገር አረግሽ እንኳን አላላትም አንድ ጊዜ ማለት ነው። የህልማታ ነበረ የሚያግዝላት የነበረ። ለማንኛውም በጣም ደስ ብሎኛል። ለምን ደስ አለኝ ብላችሁ ሄልሚላና ፈረንጁ ጋር ተጣሉ። ሊገርባት መያዙ በጣም ደስ ብሎኛል ማለት ነው። እኔ ስንቴ ነው የተናገርኩት? አንቺ ልጅ ተይ፣ በአንድ ሰው ሰበባ ትሆኛለሽ። ይቅርብሽ፣ ይሄ ዝተት ይቅርብሽ፣ ይሄ የምታደርገው አድርጋት የምታደርገው አረካት የምታደርጊያቸው ነገሮች ይቅርብሽ። ከህይወትን ከህይወታቸው ውጪ ልዩ ብዙ ነገር መክሬሽ ነበረ። አሁን ይኸው በገዛ ጓደኞችሽ በገዛ በገዛ በራስሽ ጓደኛ ተከታዮችሽ በስርሳ ስድስት ልትገደይ ነው ማለት ነው። ይሄን አምነሽበት ነው እንግዲህ መላስሽ ረጅም የለቀቅሽባቸው ማለት ነው። ሰደበችን አሉ እንግዲህ፣ በአብርሽ ፊት ምንም እንደማይሆን ሰው ትሽቆረመም ያለሽ አያገባሽ። ካላስ የልጅ አባት ነው ከእንግዲህ አያገባሽ። አንቺ ዝም ብለሽ ከእነሱ ጋር እንደዚህ ነው የምትሆኙ ማለት ነው። እናንተ ምራሱ ማለት ነው። እናንተ ሴት ሴት ማለት ነው ከሴት ጋር ነው። እንዴት እናንተ እንትናችሁ የምትደባደቡት ከሴት ጋር ነው? አንድ ቀን የት ሄዳችሁ ነበር? አሁን የምደባደቧት አንድ ቀን ሳብራችሁ ስትበሉ ስትጠጡ ምን ስትሆኑ እዛ ጊዜ ስለምን ትደባደባችሁ? አሁን የት ደ አሁን አሁን ምን መጥቶ ነው አሁን ሄልሚላን ልትመቱ ምትመጡት ማለት ነው። እሷ የዋጓን አግኝታለች፣ የእጇን አግኝታለች ግን ግን ቢሆንም ከሴት ልጅ ጋር ምን ያስደባድባችኋል? እናንተ ራሱ ማለት ነው አገስሶች፣ እናንተ ራሱ አንድ አገስሶ እኮ ናቸው። እናንተ አሁን በእናንተ ቤት ጤነኛ መሆናችሁ ነው? አንቀረባችሁም? እውነት አንቀረባችሁም? ቤንያም የምትባል ሰውየው ማለት ነው አንተ አሁንስ ምን አስበህ ነው? አሁን እንደዚህ እንደዚህ፣ ይምታት ይውጣለት፣ ይውጣለት ደግሞ ይምታት ይለዋል አብርሃም፣ ይምታት ይውጣለት። እንዴት ነው የሚመታ ሴት ልጅ ጫፏም አይነካትም። እድሜቷ ማለት ነው መላሰኛ ናት። ወንድ ትቀማለች፣ የሰው ባል ትወስዳለች። ግን አሁን በሴት በወንድ መካከል ናት። እንዴት ትመቷታላችሁ እናንተ ማለት ነው? ተሰብስባችሁ መጥታችሁ እገጫታለሁ እገጫታለሁ። አጀብ አጀብ! ግጫት በላት ፈንክታት፣ ደምኔ ከዛ እኛ መረጋ እንላለን ማለት ነው። ንተዋለን ማለት ነው። እንደምን ነው ያዘኝ ልቃቆኛላችሁ ያዙኝ አሁን ብላችሁ ብላችሁ ደግሞ መጨረሻ ምንም ስት ሕይወታችሁ ልታጠፉ ትፈልጋላችሁ። የምፈነቃቀት ምን ማለት ቀልድ መሰላችሁ እንዴ? እንደ ቀልድ አድርጋችሁ የምታዩት እንደ መጫወቻ እና እንደ አሻንጉሊት እንዴ? ትንሽ አልቀረባችሁም እንዴ? ምን ነው ትንሽ ራሱ ጽፍን ክፈከን ቆንጠና ትሉ። ከዛ አብርሃም ጋር ግብግብ ማለት ነው። እነሱን ነገር ፋታለሁ ብሎ አላንጋውን እንትን ቀበቶ ፈታ አብርሃም በመሀል ቁጭ አለ። እስቲ ንካት ወንድ ነህ፣ እስቲ ንካት ወንድ ነህ። አብርሃም አሁንም ከሆነ አብርሃም ምንም ምንም ሊገባህ አንቻለም። በምን መልክ እንደሚነገር በምን መልክ እንደምትረዳ ብቻ አላህ ይወቀው። እች ልጅ እስካሁንም ከህይወት አልወጣችም፣ ከህይወት እስካሁን አልወጣችም። እንግዲህ ብዙ ነገር ሰርታለች፣ ብዙ ነገር ተደርጓል። እስካሁንም የእሷን እያገስክ የእሷ ተጎኗን ይሆንክ የሷ ምንሽ ምንሽ ኩላሊትሽን ኩላሊትሽ ኩላሊትሽ ያልካት ተስፋ ጋር ነው ያለህ ማለት ነው እንዴ? አንተ እኮ ምንም ምንም ምንም ሊገባህ አንቻለም? እኔ ወላሂ በቃ ተንግዲህ በእናንተ ቪዲዮን አንሰራም። አስጠላችሁኝ፣ አስቀላችሁኝ። እናንተ በቃ ዛሬም እሱ ነገም እሱ ዛሬም እሱ እንዴ፣ ምንድን ነው ዛሬ እንደ በቃ ከህይወት ውጪ አሁን ልጆቹ ወደው አይደለም የሚገሉሽ፣ በሩተስ ለመጣሽ ነው የሚገሉሽ የፈለጉት። እነሱ ማስመሳይ ናቸው። በፊት የት ነበሩ? አሁን አሁን እንደዚህ ያዙኝ ልቀቁኝ የሚሉት በፊት የት ሄዶ ነበረ? አልነበሩ አብሮ ነበሩ አይደል? ታዲያ የበፊቱ የት ሄዶ ነው? አሁን እንደዚህ እንደዚህ ያለሆነ ጉራቸው የሚነፉት ማለት ነው። እንደባደባለን ምንላለን፣ አንቀረባችሁ ትንሽ እንደው ምን እንትን ይበለኛ ትሉም እንዴ? ጉደኮ ነው እና ቤተሰብ ወላሂ በጣም ነው የሚከብዱት ማለት ነው። ቢንያምማ ግጫት ግጫት ዞር በልለት አብርሃም እንግጫት አለ። እሷ ደግሞ መላሷ ትኩስ ስታረግና ና እንትኗን ፀጉሯን ታካለች፣ ወይም ደግሞ ፊቷን ትሸፈናለች። እንዳየዋት አውቃ እንዴ መላሰሻ እንጂ መረፍ ይበል። መላስሽ እንደ አንተ እንደ ዶቤ ነው የሚለበልበው እንደሚጥሚጣ። እና አንቺን መላስሽ ያላቅምሽ ዝም ብለሽ አትጠራሪ፣ ያላቅም እንደዚህ እንደዚህ ጉራ መፋት እንደዚህ መሆን መጨረሻ እንዲ ነው። አየሽ የሰው ባለ የቀማ በረካ የለውም። ነግሬሽ ነበረ፣ በዚህ በፊት ስንቴ ደጋግሜ ነገርኩሽ፣ ግን አንቺ ሊገባሽ አንቻለም፣ በምንም አይነት ሊገባሽ አንቻለም። የሚገባሽ እንደዚህ አልነበረም። ከአሁን ወደ ሁሌም ከህይወት ይወጣለሁ። በቃ እኔ ከእንግዲህ አልገባም። በቃ እኔ እኛ ጠላኋችሁ። ሁለተኛ ነው እግሬ ይሰበር፣ እንዲህ አፌ ጣፌ ዶማ ይሁን። እንደዚህ ቆመጥና መልሰች፣ ደግሞ በአዲስ ሆነች፣ ፍቅረኛ ሆነች፣ በአዲስ መልሰች ትመጫለች። አብርሃም ደግሞ መቀየር ጀመረ። ሹ ትንሽ አታፍሮ ትንሽ ምን ትንሽ ምን ምን ሆናለን። ትንሽስ እስቲ ልጅ ይሰማታል አትሉም? እንዴ! እረ በእናታችሁ አበዛችሁት፣ አሁንስ እውነት አበዛችሁት። በጣም ነው የበዛ ማለት ነው። እንዴ የሚያስጠላ ነገር የሚከብድ ነገር ሆ በእርቸበራ ድረድግ እውነት በእርቸበራ ድረድግ። በጣም ነው የምትገርሙት፣ በጣም ታሳፍራላችሁ። ይደብድባት፣ ይበላት፣ ይበላት። የሰው ባሌ ነጠቀሰው እንዲህ ሲደባደብ ነው አያችሁ ራስ በራሳቸው ተደባደቡ ራስ በራሳቸው ድብልቅልቅ ራስ በራሳቸው ራስ በራሳቸው እንዲህ እንዲህ ነው እናንተ በቃ ማለት ነው የሚያስፈልጋችሁ እናንተ ዱላ አይደለም ዱላው እንዲህ ነው የሚያስፈልጋችሁ ሌላ ነገር አይደለም ማለት ነው ለማታማ በዱላ ቀጥ ትል ከሆነ ቀጥቅጣት አው ቀጥቅጣት ትቶ ከሆነ የሰው ባል መቅማት ቲቶ በላይ ልብስ ለብሶ መቶ ወገብ መሳም ጉንጭ መሳም ሰዎች ናፍቀኛን ምናምን ዛሬ ምናምን ከምትን ማለት ነው። እንደዚህ ግርፍ ግርፍ አድርገህ አስረ ቁጭ አድርጋት። ፈረንጁ ማለት ነው ከሳርክ ፈረንጁ። ቅጣት ቅጣት ይቻል ቅጣት ያስፈልጋታል። በጣም በጣም ተበላሽታለ። ቅጣት ያስፈልጋታል። እና በአንድ ቤተሰብ ፋሚሊ ይህን ይመስላል። እናንተም ከወደዳችሁ ሼር ላይ ካደርጉ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የእናንተ ብርታትና የእናንተ አስተያየት እኔ ለዚህ ማድረሰውኛ፣ አልሐምዱሊላህ። እንግዲህ ያለው ሀሳብ አስተያየታችሁ ሁላችሁም በኮሜንት አስታውቁ ማለት ነው። በሌላ ደግሞ በአዲስ ደግሞ እስከ ስንገናኝ ድረስ መልካም ጊዜ መልካም ምሽት ይሁንላችሁ። ባይባይ